እርሶዎ ሲቀጠሩ ስንት አመተ ምህረት ነበረ? ከዛ ባሻገር ደግሞ ምን ያክል ብር ይከፈልዎት ነበር በወር? እኔ ሲቀጠር 19 ምንድን ነው 2007 መጨረሻ አካባቢ ነበረ። የሚከፈለኝ ብር የዚያን ጊዜ 2000 ምናምን ብር ነበር። እኔ መጀመሪያ የሰራሁት ሶዶ ሆስፒታል ነው። እዛ ነበር የሰራሁት እና ሲቀጠር በጣም አነስተኛ ደሞዝ ነው። አስተዳዳሪ ነበር። አራት መቶ ሀያ ብር በ1993 አመት ምህረት ነው የተቀላቀልኩት። 93 ግንቦት ላይ ነው የተቀላቀልኩት ያኔ 420 ብር ነበረ። ዲፕሎማ የመንግስት ሰራተኛ ደሞዝ በዛ በ420 ብር ነው የተቀጠርኩት። በእጅ የማገኘው ሶስት መቶ 368 ብርከ፣ አዎ፣ 368 ብርከ 80 ሳንቲም አካባቢ ነው። እሱን ነው ሳገኝ የነበርኩት። ያ ማለት ግን ትንሽ ብር አይደለም። በአንድ ብር ምንም እየሰራ አይደለም። ግን በእርሶ ጊዜ አንድ ብር ምንድነው? ብዙ ነገር ይገዛል ሲሉ አሁን ያደመስኩኝ ነበርና፣ ምንድነው የሚያደርገው አንድ ብር ለምሳሌ፣ 8 እንቁላል አንድ ብር አረ፣ ወገን አሁን ስንት ነው አንድ እንቁላል? ከመንግስት በሚሰጥ በጀት በድጎማ በጀት ነው። በዚያን ጊዜ ስንቀጠር የነበር ነው ትምህርት ሚኒስትር ነው ትምህርት ሚኒስቴር ነው 969 ዓ ም በዚህ አይነት ሁኔታ ነው የተቀጠርኩት። የመጀመሪያ ቅጥሮ ሲፈጸም ስንት ነበር ክፍያው? ዲጎማው መቶ ብር ያን ጊዜ ሁለት መቶ ሰላሳ ብር ነው ከዚያ ስራ ግብር ጡረታ ምናምን ተቀንሶ 180 ብር ነው። ጥሬ ገንዘብ በኪስ የሚገባው። እንግዲህ የመዝናኛ ዝግጅታችንን እንደቀጠለ ነው። አሁን ደግሞ ወደ ሌላ አካባቢ ነው የሄድ ነው። ብዙ እናቶችና አባቶች እንግዲህ ስላለፈው የደሞዛቸውን ሂደት አንስተው በጨዋታ መልክ እየነገሩ ነው። አሁን ካለው ጋር ሲነጻጸር በጣም እኔ እየገረመኝ ነው። እዚህ አካባቢ ያገኘኋቸው አባት ደግሞ እስቲ ስለ ራሳቸው ጊዜ በትዝታ ወደ ኋላ ሊመልሱ ነው። እስቲ ከሳቸው ጋር ቆይታ አደርጋለሁኝ ፍቃደኛ ስለሆኑ ከልብ ነው አመሰግነው። በቅድሚያ ስሙትን እንገሩኝ። ስሜ መርድኪዮስ ማይዛ ነው የሚባለው። የት መስሪያ ቤት ነው የሚሰራ? አሁን ገቢዎች ቢሮ ነው የሚሰራው። በፊት መምህር ነበርኩኝ። እንደውም የመምህርነት ጊዜ በጣም ጥሩ ጊዜ ነው ብዬ አስባለሁኝ። እኔ መምህራኖቼን በጣም ነው የምወዳቸው፣ ማከብራቸው ያው በስራ አጋጣሚ በእኔ እድሜም ባንገናኝም ሁሌም ለመምህራን ክብር አለን። ምክንያቱም የእውቀት ችቦን ስለሚያስጨብጡን ማለት ነው እና እናመሰግናለን። ስለሚኖረን ጊዜ በስንት ዓመተ ምህረት ነው የመንግስት መስሪያ ቤት ሰራተኛ የሆኑት? የተከፈሎት ደሞዝስ የመጀመሪያ ጊዜ ቅጥር ምን ያክል ነበረ? እኔ የተቀጠርኩት በ1979 ነበር የተቀጠርኩት። በቲቲይ ደሞዝ ያን ጊዜ ሁለት መቶ ሰላሳ ብር ነው። አዎ 230 ነው። ከዚያ ስራ ግብር፣ ጡረታ ምናምን ተቀንሶ 180 ብር ነው ጥሬ ገንዘብ በኪስ የሚገባው። ግን በወቅቱ ሁለት መቶ ምናምን ብር ሆኖ ተቆራርጦ ተቆራርጦ አሁን መቶ ምናምን ብር ይገባል። ምን ያደርግ ነበር እስቲ በወቅቱ በዚያን ሰዓት በነበረው ሁኔታ? ያው የመንግስት ስራ ስለሆነ አንደኛ ታሪኩ በጣም ጥሩ ነው የመንግስት ሰራተኛ መሆን ሁለተኛ ያስተዳድራል። እርሳው ራሱን ችሎ ራሱን ጠብቆ እንትን ካለ የአንድ መቶ ሰማንያ ብር በዚያን ሰዓት ጥሩ ነው። ያስተዳድራል። አዎ፣ ተከራይቼ ቤት፣ በተለይ እዚያን ጊዜ ኪራይ አልነበረም። ገጠር ነው የተጀመረው። አልተከራየሁም ቤት፣ ይቅርታ ገጠር። እዚያም ለመምህራን መጠለያ ይሰጣል። እንደዚያ ሆኜ ነው የኖርኩት። አዎ አሁን ቢታሰብበት ጥሩ ነው። ለመምህራን በጣም መታሰብ አለባቸው። ገጠር ላይ መጠለያ ይሰጣል። እዚያው ብዙ ከቆየሁ በኋላ ወደ ቤተሰብ ጋር ደግሞ መጣሁ። ሌላ ቦታ በፊት ክንዶ ኮይሻ በሚባል ወረዳ ነበር የሰራሁት። ከዚያ ወደ ቤተሰብ መጥቼ ለተወሰኑ ጊዜያት ለሁኝ በቅድሚያ ስሞትም አለበል ስሜ መምህር ማቴዎስ ሳላሎ ይባላሉ። የሶዶ ከተማ አይሲቲ አስተማሪ ነኝ። ስለሚኖረን ጊዜ ከልብ ነው የማመሰግነው። ምናልባት ርዕሰ ጉዳዩን ለመናገር በመንግስቱ መስሪያ ቤት የመጀመሪያ ጊዜ ተቀጥረው ሲሰሩ የስንት ወር በወር ምን ያክል ይከፈሎት እንደነበረ ጨዋታ ቆይታ ለማድረግ ነው። በጣም ከብዙ ሰዎች ጋር ቆይታ አድርጊያለውኝ። በጣም የሚያስቁ የሚያዝናኑ፣ የሚያስተምሩ ሀሳቦችንም እያነሱ ነበረ። እርሶ ሲቀጠሩ ስንት አመተ ምህረት ነበረ? ከዛ ባሻገር ደግሞ ምን ያክል ብር ይከፈለዎት ነበር? በወር የሚከፈለኝ ብር የዚያን ጊዜ 2000 ምናምን ብር ነበር በወር። አሁን ደግሞ ከፍተኛ የሚከፈለውን ሰው አገኘ ማለት ነው። 2000 ብር በወር እሺ። ያ 2000 ያኔ፣ ያው ቤት ክራይ፣ የልጆች ቀለብ፣ ወተት የመሳሰሉ ነገሮች አሉና ኑረናል። በእርግጥ ሰውን የሚያኖር እግዚአብሔር ነው የብር ብዛት ያኖራል ብዬ አላስብም። ሰው ስራውን አክብሮ የተሰጠውን ኃላፊነት አክብሮ መስራት አለበት። ሰው ግን በዋናነት እግዚአብሔር ያኖራል ብሎ ካሰበ ተጓዳኝ የሆኑ ወጪዎችን ፈጣሪ ይከለክላል። ለምሳሌ የሐኪም ቤት ወጪ፣ ሌላው ሳታስብ የሚመጡ ነገሮች የሉም። እግዚአብሔር ደግሞ እሱን ይሸፍንልሻል። ያኔ እንደዚህ አይነት ነገር አጋጥሞኝ አያውቅም። በቃ ዝም ብሎ መኖር ነው። ትበቃልኛለች ፈጣሪ ሆይ ብዬ በቃ ይባርክልኛል ብዙ ወጪ ኤክሰስ የሆነ ወጪ አውጥቼ አላውቅም እና አሁን ከሚከፈለኝ ጋራ እንግዲህ አሁን ቅርብ ጊዜ ይጨመራል ተብሎ ይታሰባል መቼስ እኔ እንጃ በጉጉት ነው የሚጠብቃት አይደለም አሁን አሁን ወደ ከተጨመረው ሰሞኑ ደብዳቤ እየደረሰን ወደ 25 ሺዎች ብዙ ነው እንኳን በልቼ ነኝ እንጃ አይመስለኛል ቢቀደው ማልቅ ይመስለኛል እንግዲህ ከቀድሞ የደሞዝ ዋጋ ጋር ተያይዞ አሁን ላይ ደግሞ ካለው ጋር እያነጻጸርን በእድሜ ይገፋ ካሉና ከአባቶች ከእናቶች ጋር ቆይታን ያደረግን ነው የምንገኘው። አሁንም ሌላ ስፍራ ነው የመጣሁት። እስቲ ከሳቸው ጋር ደግሞ ቆይታ አደርጋለሁኝ። ስማቸውን፣ የስራ ድርሻቸውን፣ ስንት ብር ይበሉ እንደነበረ የመጀመሪያ ደሞዝ የምንጠይቃለን። አብራችሁን ቆዩ። ፈቃደኛ ስለሆኑ ከልባ ሳሙኤል ደበና እባላለሁ አሁን ጡረተኛ ነኝ። አሁን ጡረተኛ ነኝ። እኔ የተቀጠርኩት በድጎማ ጊዜ ነው። በ1969 ዓመተ ምህረት ነው የተቀጠርኩት። ምንድነው ድጎማ ማለት? አሁን ለምሳሌ እማያውቅ ትውልድ ሊኖር ይችላል። ምን ማለት ነው? ከመንግስት የሚሰጥ ከመንግስት በሚሰጥ በጀት በድጎማ በጀት ነው። በዚያን ጊዜ ስንቀጠር የነበር ነው። እሺ ትምህርት ሚኒስትር ነው። ትምህርት ሚኒስትር ነው። በወቅቱ አስተማሪ ሆኜ ነው መምህር ሆኜ ነው የተቀጠርኩት 1969 ዓ.ም። በዚህ አይነት ሁኔታ ነው የተቀጠርኩት። የመጀመሪያ ቅጥሮ ሲፈጸም ስንት ነበር ክፍያው? ዲጎማው መቶ ብር ወራዊ ክፍያ ራያ መቶ ብር ነበረ። እዚያን ጊዜ በመቶ ብር እየሰራን ቆይተን ብዙዎች ነን እየተቀጠርነው ከዚያ ትምህርታችንን አሻሽለን ወደ መደበኛ ደሞዝ ወደ 153 ነው የገባነው። አዎ ተጨማሪ መሆኑን ሁለት ዓመት ሶስት ዓመት በዚህ አይነት ሁኔታ ሰርተን ተጨማሪ ተደርጎ ቋሚ ይሆነናል በመቶ ሀምሳ ሶስት ብር በጣም ነው የሚገርመው አሁን አሁን ባለንበት ወቅት ላይ መቶ ብር እዚህ ጋር አሁን ብናወጣ በጣም እርግጠኛ ነኝ ከዚች ሶስት ሲኒ ምናልባት ላያልፍ ይችላል አንዳንድ ቦታ ላይ ደግሞ የአንድ ሲኒ ቡና ዋጋ ሀምሳ ብር ሊሆን ይችላል ያው ከተማ ላይ የሚጠቀሙ ሰዎች ያውቃሉ ግን በወቅቱ መቶ ብር ምን ያደርግ ነበር በወቅቱ መቶ ብር ትልቅ ስራ ይሰራ ነበር ገንዘቡ ራሱ ቫሊዩ አለው ገንዘቡ ራሱ ቫሊዮ አለው። ለምሳሌ አዎ፣ በወቅቱ ገንዘቡ ራሱ ቫሊዮ አለው። ከዚያ የተነሳ እኛ በአንድ ብር እንስተናገዳለን፣ በ50 ሳንቲም እንስተናገዳለን። ለምሳሌ አሁን አዎ፣ ይሄ ልክ ነው። እሳቸው የተናገሩት ትክክል ነው። ይሄ ፉርኖ የሚባል ዳቦ ነው። እዚያን ጊዜ በአስር ሳንቲም በአምስት ሳንቲም ስንገዛ የነበር ነው። ፓስቲ የለም፣ አንድ ብር እንኳን የለም። እንኳን አምስትና አስር ሳንትም አንድ ብር እንኳን የለም። ስለዚህ እዚያን ጊዜ ገንዘቡ ባሊው ስለነበረው ጥሩ ነገር መቶ ብር ቤተሰብ ጭምር ነው የሚያስተናግደው። ቤተሰብ ያኔ አፍርተው ነበር? አዎ አፍርቼ ነበር በስሳ ዘጠኝ። አዎ አዎ አዎ ምክንያቱም እኛ በአስር ብር ብዙ ብዙ ነገር ነው የምንሸምተው፣ ሸምተው በሀያ ብር ብዙ ነገር ነው የምንሸምተው፣ እንደገና በሰላሳ ብር ብዙ ነገር ነው የምንሸምተው። ከዚያ ተርፎ አልፎ ደግሞ እቁብ ነው የምናስቀምጠው። አስቀምጣው ከዚያች ጭራሽ ከዚያችም፣ አዎ ከዚያችም እቁብ እንጥላለን። ልብስ እንገዛለን። ለልጆች ልብስ እንገዛለን። ለራሳችን ልብስ እንገዛለን። እንደገና ደግሞ አዎ እንዝናል በደንብ እንጂ ሁለት ብር እዚያን ጊዜ ሁለት ብር እዚያን ጊዜ ሁለት ብር ሁለት ብር ትልቅ ገንዘብ ነዋ እዚያን ጊዜ በጣም ትልቅ ገንዘብ ነው። ስለዚህ ሁለት ብር ቁርጥ እንበላ ነበር። እንደገና ደግሞ በብር ከሃምሳ ወጥ እንበላ ነበር፣ ስጋ ወጥ እንበላ ነበር በብር ከሃምሳ። ስለዚህ ጥሩ እርካሽ ጊዜ ነበረ፣ ገንዘቡም ጥሩ ዋጋ አለው። በዚህ አይነት ሁኔታ ስንኖር ነበር በዚያች ገንዘብ ብዙ ቤተሰብ ነው የምናስተዳድረው። እናስተምራለን፣ ለራሳችን እንዝናናለን፣ ለራሳችን እንተዳደራለን፣ እቁብ እንጥላለን፣ የተለያዩ ማህበራዊ ማህበራዊ ጉዳይ ላይ እንሳተፋለን። እንደነዚህ አይነት ነገሮችን ሁሉ እንሰራ ነበር ነው። ስለዚህ ገንዘቡ ጥሩ እንትን ነበረው ጡረታ እስከምወጣ ድረስ በድሮ መዋቅር ነው እኛ የወጣ ነው፣ አራት ሺህ ሁለት መቶ ሀምሳ እንደዚያ ነው የወጣ ነው። አራት ሺህ ሁለት መቶ ሀምሳ ነው የወጣ ነው፣ እንደዚያ ነው የወጣ ነው። አሁን ከጭማሪው ጋር ወደ ስድስት ሺህ ምናምን ነው የገባው። ስለዚህ በዚህ አይነት ሁኔታ ነው ያለ ነው። ከኑሮ ውድነት ጋር ተነስቶ ደግሞ ይሄም እጅግ በጣም ችግር እየፈጠረ ያለበት ሁኔታ ነው ያለው። ምክንያቱም አሁን በስድስት ሺህ ወይም በአምስት ሺህ ሰው ቤተሰብ ያስተዳድራል ማለት በጣም ከባድ ነው፣ አይቻልም። ልጅ አስተምራለሁ ማለት አይቻልም። ቤተሰብን አስተዳድራለሁ ማለት አይቻልም። በጣም ከባድ ነገር ነው። ባለፈው መንግስት ከጨመረው ጋር ነው፣ ሁለት ጊዜ ከጨመረው ጋር ነው ወደ ስድስት ሺህ ከምናምን የገባው። ስለዚህ ጥሩ ነው። ይሁን እንጂ ያው እንኖራለን። ጥሩ ነው። እንግዲህ አሁን የዚህ ዘመን ትውልድ በጣም እኔ አሁን እየገረመኝ ነው የምሰማው፣ ምክንያቱም አሁን ስድስት ሺህ ብር ማለት የሆኑ ሰዎች ቢሰባሰቡ አንድ ምሳ ላይ ከፍለው የሚነሱት ነው በወር አንድ ሰው ሲከፈለው እና ትንሽ ከባድ ነው ብዬ አስባለሁኝ። ምናልባት ስለ ሁለቱ ዘመን ልዩነት እስቲ ንቀሩኝ። አሁን ተናፋቂ ነው ብዬ አስባለሁ፣ ያለፈው ጊዜ አደለ። እኔ እንደዛ ነው የማስበው፣ ለእኔ አዲስ ስለሆነ ግን አሁን ብሩ ነው ከፍ ዝቅ ያለው ጊዜው ነው ምንድን ነው አሁን የሰው ብዛትም እየጨመረ የሄደበት ሁኔታ አለ። ካለፈው የሰራተኛ ብዛትም እጅግ የጨመረበት ሁኔታ አለ። ጊዜው እየተሻሻለ ስመጣ ሁሉ ነገር እየተወደደ የመጣበት ሁኔታ አለ። ጊዜው እየተሻሻለ እየተሻሻለ እየተሻሻለ ዘመኑ እየተቀየረ በመጣበት ጊዜ ሁሉ ነገር እየተሻሻለ የመጣበት ሁኔታ አለ። ያንን ስናይ ካሁኑ ጋር ስናመዛዝን በጣም ሰማይና ምድር ነው። በጣም የተራራቀ ነው፣ የተራራቀ ነው። እዚያን ጊዜ እንግዲህ እኛ በጥሩ ጊዜ አሳልፈናል ብለን ነው የራሳችንን ጊዜ የምንገምተው። አሁን ግን ካለው የምንዛሪ ካለው ምንዛሪ ጋር ተያይዞ በጣም ችግር ነው። እዚያን ጊዜ ዶላር ሁለት ብር ከሃምሳ ነበር። ሁለት ብር ከሃምሳ ነበር። እዚያን ጊዜ ዶላር፣ ያ ሆኖ ጥሩ ጊዜ ነበረ። ለደሞዝም ለደሞዝተኛም፣ ለሌላውም ለሌላው ማህበረሰብ ጥሩ ጊዜ ነበረ። ገንዘቡም ደግሞ ዋጋ ያለው ጊዜ ነበረ። በዚያ ስንጠቀም ነበር። አሁን ግን የተሻሻለ ከመጣው ዘመን ጋር ተያይዞ የዋጋ ንረቱ የተለያዩ የእህል ውድነቱ በጣም ከበድ ብሎ ነው የሚናየው። አሁን ገንዘቡን ዋጋ አሳጣው። አሁን በዚህ ገንዘብ እኛ እንዲሁ ዝም ብሎ በብልጠት ራሳችንን ሰውረን ራሳችንን ወደ ውስጥ አስገብተን ሰውረን ነው የምንኖረው ቤተሰባችንንም በዚህ አይነት ሁኔታ ነው፣ በጥበብ እያስተዳደር ነው ያለ ነው። ገንዘቡን ስናይ በጣም አነስተኛ ነው። መንግሥት ጨመረ ቢባለው በጣም ዝቅተኛ ጭማሪ ነው። ደግሞ የጨመረልንም ባለፈው፣ ያሁኑን አላውቅም፣ እኛ አልደረስንበትም። ያቁኑ የአሁኑን የደረሱት አሉ፣ እኛ አልደረስንበትም። ስለዚህ ከአሁኑ ጊዜና ካለፈው ጊዜ እንግዲህ ያለው ልዩነት ይህን ይመስላል ብዬ አስባለሁ። ተዘዋወርን ጫዋታችንን ቀጥለናል። የሶዶ ከተማን የተለያዩ ቦታዎችን እየተዘዋወርን የምንገኘው አሁን ደግሞ ጫማዎቻቸውንም እያስጠረጉ የሻይ እረፍት እየወሰዱ ካሉ አንድ አባት ጋር ደግሞ ቆይታ ላደርግ ነው። ጫዋታችንን እናንተም እንድትከታተሉ እንግዲህ ጋብዘናችኋል። ፕሮግራሙ በጣም አስተማሪ፣ አስቂኝ ብዙ ነገር እንደሆነ ተስፋ አደርጋለሁ። ምክንያቱም እኔ በጣም እየገረመኝ ነው። ቀድሞ እንደሰማችሁት የመቶ ብር ደሞዝተኛ ነኝ ሲሉ እንግዲህ አንድ አባት ተደምጧልና ከዛም አልፎ የአራት መቶ ብር ተቀጣሪ ያ ማለት በጣም በጊዜው ብዙ ብር እንደነበረ እንግዲህ ተቀጣሪዎቹም ሲያወሩ ነበረ። እኔ ለምሳሌ በስንት ብር ደሞዝ የመጀመሪያ ደሞዜ እንደነበረ ልንገራችሁ፣ በኋላ ላይ ነግራችኋለሁ። አሁን ከአንድ አባት ጋር ቆይታ አደርጋለሁ። ተከታተሉን። እሺ፣ ፈቃደኛ ስለሆኑ ስለሆነ ከልብ ነው ማመሰግነው ስሞትም ብርሃኑ ሀይሌ የት መስሪያ ቤት ነበር የሚሰሩት? አሁን እየሰራ ያለውት የእንሳ ጤና ኢንስቲትዩት እዛው ነው እየሰራ ያለው። በጣም የሚገርም ቦታ ነው። ምናልባት በስንት አመተ ምህረት ነው የመንግስት መስሪያ ቤት የተቀላቀሉት? በወቅቱ ደግሞ ስንት ብር ይከፈሉት ነበረ? በ1993 አመተ ምህረት ነው የተቀላቀልኩት። ዘጠና ሶስት ግንቦት ላይ ነው የተቀጣቀልኩት ያኔ አራት መቶ ሀያ ብር የነበረ ዲፕሎማ የመንግስት ሰራተኛ ደሞዝ በዛ በአራት መቶ ሀያ ብር ነው የተቀጠርኩት በእጅ የማገኘው ሶስት መቶ ስልሳ ስምንት ብር ከ ሶስት መቶ ስልሳ ስምንት ብር ከ ሰማኒያ ሳንቲም አካባቢ ነው እሱን ነው ሳገኘ ነበርኩት ያ ማለት ግን ትንሽ ብር አይደለም። በጣም በወቅቱ ብዙ ትልቅ ብር ነው። ምናልባት ያኔ ከነበረው ጋር ያሁኑ ተመሳሳይ ነው ማለት ይቻላል። እንደዛ አይነት ማሰብም እንችላለን። ምክንያቱም ብዙ ነገር ይገዛልን ነበር እና በአንድ ብር ብዙ እቃ እንገዛ ነበር በአንድ ብር፣ በኔ ወቅት። አሁን አንድ ብር ጠፍቷል ማለት ይቻላል። አሁን ባለንበት ጊዜ አንድ ብር ምንም ዋጋ የለውም። እንደው አንድ ብሯ ላይ እየጨመርን እየጨመርን ካልሆነ በስተቀር በአንድ ብር ምንም እየሰራ አይደለም። ግን በእርሶ ጊዜ አንድ ብር ምንድነው? ብዙ ነገር ይገዛል ሲሉ አሁን እያደመጥኩኝ ነበርና ምንድን ነው የሚያደርገው? አንድ አንድ ብር ለምሳሌ ስምንት እንቁላል አንድ ብር። ኧረ ወገን፣ አሁን ስንት ነው አንድ እንቁላል?

ስለዚህ ያኔ የነበረው ገንዘብ ከአሁኑ ገንዘብ ጋር ሲታስተያይ ብዙ ብዙ ገንዘብ ነው። ብዙ ብዙ ገንዘብ ነው ነው ብዙ ነው። በእጅ ራሱ ነው። አሁን በተስተካከለ ወደ ሰላሳ አንድ ሺህ ብር አካባቢ ነው። ሰላሳ ምናምን ሺህ ብር እጅ ላይ እንደው ተቆራርጦ ሚሁን እስከ ሃያ ምናምኑ ይገባል። ቆይ ወደዚህ ከመምጣቴ በፊት ግን በሶስት መቶ ምናምን ትክራይ ተከራይች 25 ሀምስት ብር አይደለም፣ ሌላ ቦታ ገጠር፣ ሌላ ቦታ ዳውሮ ላይ ነበር የተቀጠርኩት እና 25 ብር ሁለት ክላስ ያለውን ቤት ያንን ተከራይቼ ኖር ነበር። አሁን ትልቁ ችግር አሁን በእጃችን ያለው ገንዘብ የመግዛት አቅም የለውም፣ ቁጥር ብቻ ነው። ለነገሩ ያኔም ያኔም የነበረው የዶላር ምንዛሪ በጣም ከዚህ ከብሩ ጋር እኩል ወደ መሆን አካባቢ ነበር። አሁን ወደ 160 ብር አካባቢ ነው አንድ ዶላር የሚመነዘረው። ያኔ 3 4 ብር አካባቢ ስለሆነ ገንዘብ ቫሊዩ አለው እና ምናልባት ዶላሩን ወደዚህ ብንቀይረው አሁን አሁን የማገኘው ከዛኛው ትንሽ ቢጨምር ወይም ተመሳሳይ ቢሆን ነው የሚል ሀሳብ አለኝ። ግን አሁን እውነት ለማውራት ከተመልካቾቼ ጋር ራሱ ብዙ ሰው ማወቅም ስለሚፈልግ በየቤቶቻቸው ቁጭ ብለው የሚከታተሉን ብዙ ተመልካቾች አሉ። እኔም ማወቅ ስለምፈልግ ማለት ነው ከሶስት መቶ ምናምን ብር እና አሁን ላይ ደግሞ እስከ ሰላሳ በጣም ብዙ እጥፍ ነው እንግዲህና። ግን ልዩነቱ እንዴት ነው ማለት የትኛው ጊዜ ይሻል ነበረ? አሁንማ ያኔ የነበረው ለምሳሌ እኔ በ26 ብር በ27 ብር ቆርቆሮ ገዝቼ ያን ቤት ሰርቻለሁ እንዳትለኝ ቤት ሰርቻለሁ እንዳትለኝ፣ በ27 ብር ቆርቆሮ ይገዛ አንድ ቆርቆሮ ዋጋ። አሁን አንድ ቆርቆሮ ወደ ከ800 ብር ያላነሰ ነው። እና እኔ በዚያ ብር ቤት ሰርቻለሁ፣ በዚያ ብር ያ ብር ለእኔ ትልቅ ስራ ይሰራ ነበር። አሁን ግን የምናገኘው ገንዘብ ምንም ዋጋ የሌለው። አሁን 3000 ብር ይዛሽ ወጥተሽ 2000 ብር ይዛሽ ወጥተሽ ምንም በዘንቢል ትንሽ ነገር ይዛች ነው የምትገቢው። እና በጣም ከባድ ጊዜ ላይ ነን ያለነው። እቁ ምናምን እንጥላለን። አንድ አባት ምን ብለው ነገሩ 100 ምና 180 ብር ምናምን ነው ወራዊ ደሞዜ ብለው ቤተሰቡን አስተዳደሬ ልጆቼን አስተምሬ ከጓደኞቼ ጋር ተዝናንቼ እቁብ ሁሉ እጥል ነበር አለ። ይቻላል እኮ ምክንያቱም ገንዘቡ ይበቃ ነበር። ገንዘቡ ይበቃ፣ ትንሽ ገንዘብ ብዙ ነገር ይገዛል፣ ይበቃ ነበር። አሁን ግን ገንዘቡ ራሱ አይበቃም። አሁን ምናልባት መንግሥት ቅርብ ጊዜ ከማሻሻሉ በፊት አስር ሺህ ብር ምናምን ከዛ ያላነሰ ገንዘብ ነው በእጅ ዘነ የምንገባው እሱ ምንም አይገዛልን። ከእርስዎ ጋር ስለነበረኝ ጊዜ በጣም አመሰግናለሁ። ዘኔ ነው። አመሰግናለሁ ነው ታንኪዩ